እርሱ ብቻ አምላክ ለሆነ ለማይለወጥ ማንም ሊቀርበው በማይችል በታላቅ ብርሃን ለሚኖር ለማይሻር ለዘመናት ንጉሥ ለአምላካችንና ለአባታችን ለእግዚአብሔር በጌታችን በኢየሱስ ክርስቶስ ስም ክብርና ኃይል ይሁን። እግዚአብሔር የተባረከ ይሁን። የተወደዳችሁ ቅዱሳን ይህ የእውነታም የዩቱብ ቻናል ነው። መንፈሳዊ ትምህርቶችን የምንማርበት የዩቱብ ቻናል ነው። ከዚህ በፊት እንደምታስታውሱት የክርስትና መሰረታዊ ትምህርቶችን በዚህ የእውነት አምድ የዩትዩብ ቻናላችን ተካፍለናል። እግዚአብሔር የተባረከ ይሁን። ስለሰጠን ጊዜና እድል ጌታን እጅግ አድርገን እናመሰግነዋለን። እንደምታውቁት ከመጽሐፍ ቅዱስ ባለሥልጣንነት ጀምረን እስከ ውሃ ጥምቀት ድረስ ባለፉት ጊዜያት የጌታን ቃል በጽድቅ ተካፍለናል። እግዚአብሔር ይባረክ። ዛሬ ደግሞ የጌታ እራትን ትምህርት ነው የምንጀምረው። እንግዲህ የጌታ እራት ጌታ ኢየሱስ ራሱ የቤተ ክርስቲያን መስራች የህይወታችን ጌታ የነፍሳችን እረኛ እና ጠባቂያችን አዳኛችን እሱ የሰጠን የከበረ ትእዛዝ ነው እሱ ራሱ ጌታችን ኢየሱስ ክርስቶስ ከሰጠን የከበሩ ትእዛዛት መካከል ይሄ የጌታ እራት አንዱ ነው ሁለት ትእዛዛት ነው የሰጠን አንደኛው የውሃ ጥምቀት ነው የውሃ ጥምቀት ጌታ ኢየሱስ ክርስቶስን ካመንን ከተቀበልን በኋላ እንደገና ደግሞ በልብ ያመነውን እምነት ይፋዊ በሆነ መንገድ በውጫዊ በሆነ መንገድ ለሰዎች ሁሉ በሚታይ መንገድ በውሃ በመጠመቅ ወይም ከሞቱ ጋር በመሞት ከትንሣኤው ጋር በመነሳት እምናረጋግጠ ወይም ውጫዊ ምስክርነት የምንሰጥበት የከበረ ትእዛዝ ሲሆን፣ ሁለተኛው ደግሞ የጌታ እራት ነው። የጌታ እራትም ከዳኑት ጋራም የእርሱ ከሆኑት ወገኖች ጋር እንደ ቤተሰብ በአጥቢያ ጉባኤ ገጽታ ተሰብስበን እሱን እያሰብን ሞቱን እየተናገርን እንደሚመጣም ተስፋ እያደረግን እርስ በእርስና ከጌታ ጋር ኅብረት የምናደርግበት የከበረ ትእዛዝ ነው የጌታ እራት። ይህንን ትእዛዝ ጌታችን ኢየሱስ ራሱ ነው የሰጠን። እንደምታውቁት በማቴዎስ ወንጌል ምዕራፍ 26 በማርቆስ ወንጌል ምዕራፍ 14 በሉቃስ ወንጌል ምዕራፍ 22 ላይ ይህንን የከበረ ትዕዛዝ ራሱ ጌታችን ኢየሱስ ክርስቶስ ሰጥቶናል። እኔ ለመግቢያ እንዲሆን የሉቃሱን ወንጌል አነባለሁ። እንደዚህ ይላል። የሉቃስ ወንጌል ምዕራፍ 22 ላይ ሰዓቱ በደረሰ ጊዜ ከአሥራ ሁለቱ ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። እላችኋለሁ በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም፣ አላቸው። ጽዋውንም ተቀበለ አመስግኖም፣ ይህን እንካችሁ፣ በመካከላችሁ ተካፈሉ ትላችኋለሁና፣ የእግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም፣ አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ ያደርጉት፣ አለ። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህንንም ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት። የሰው እጅስ እንደተወሰነው ይሄዳል፤ ነገር ግን አልፎ ለሚሰጥበት ለዚያ ሰው ወዮለት። ከእነርሱም ይህን ሊያደርግ ያለው ማን እንደሆነ እርስ በርሳቸው ይጠያየቁ ጀመር፣ ይለናል ቅዱስ ቃሉ። ክብር ለጌታ ይሁን። እንግዲህ ጌታችን ኢየሱስ አልፎ በሚሰጥበት በዚያ ምሽት ከደቀ መዛሙርት ጋር የመጨረሻውን የፋሲካ እራት በሚበላበት ጊዜ ይህንን ለመታሰቢያ አድርጉት ብሎ የሰጠው የከበረ ትእዛዝ ነው። ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 14 ላይ ብትወዱኝ ትእዛዛትን ጠብቁ እንዳለን የምንወደው የምናመልከው የምንገዛለትና የምንታዘዘው እኛ ይህንን ለመታሰቢያ አድርጉት እንዳለን ይህንን በተሰበሰብንበት ጊዜ ሁሉ ሞቱን ለዓለም እንናገራለን። በተገፋባት ምድር፣ ጌታ ኢየሱስ በተንገላታባት ምድር፣ በተገረፈባት ምድር፣ በቆሰለባት ምድር፣ ደሙን ባፈሰሰባት ምድር፣ እርሱን ሰዎች በማይቀበሉበት ምድር ላይ ሆነን የእርሱ መሆናችንን ከእርሱ ጋር መወገናችንን እርሱ ኢየሱስን የህይወታችን ጌታና እረኛችን አድርገን መቀበላችንን እርሱ በክብር ዳግመኛ እንደሚመጣም ጭምር በመናገር ያዘዘንን ትእዛዝ እንፈጽማለን። ክብር ለጌታ ይሁን። ስለዚህ የጌታ እራት ራሱ ኢየሱስ የሰጠው ትእዛዝ በመሆኑ እጅግ የከበረ ነው። በቤተ ክርስቲያን በወይም በአጥቢያ ገጽታ ስንሰበሰብ ብዙ የምናደርጋቸው መንፈሳዊ መርሃ ግብሮች ይኖሩናል። ለምሳሌ እንጸልያለን። የእግዚአብሔርን ቃል እንካፈላለን። ያም ብቻ አይደለም፣ እንዘምራለን ለተወደደው ንጉሳችን። ያም ብቻ አይደለም፣ ብዙ መንፈሳዊ መርሃ ግብሮችን ልናከናውን እንችላለን። ይሄ ምናልባት እንደ አጥቢያ ጉባኤ በፕሮግራም የምናደርገው ሊሆን ይችላል። ምናልባት ቋሚና ከተለመዱ ነገሮች ውጭ፣ ለምሳሌ የጊዜው ቃል መካፈልና እንደገና መሰረታዊ ጥናት ማጥናት እንደየጉባኤው መልክ ሊለያይ ይችላል። ይሁን እንጂ ግን የክርስቶስ ኢየሱስ የሆኑ ጉባኤዎች ሁሉ እርስ በርስ የማይለያዩበት አንድ ነገር ቢኖር የጌታን እራት መቁረስ ነው። ምክንያቱም ንጉሳችን አንድ ስለሆነ እንደ ፕሮግራማችን የምናደርገው አይደለም፣ ወይም እንደዚያ ቤተ ክርስቲያን መጋቤ የምናደርገው አይደለም፣ ወይም እንደዚያ ቤተ ክርስቲያን እረኛ የምናከናውነው ስርዓት አይደለም። ይሄንን መመሪያ የሰጠን የከበረው ጌታ የናዝሬቱ ኢየሱስ ስለሆነ የግድ የምንፈጽመው ነው። ምክንያቱም በማይጠፋ ፍቅር እርሱን የምንወድ የእርሱ ወገኖች ስለሆነ፣ ጌታ የተባረከ ይሁን። ስለዚህ የጌታን ራት በዚህ አይነት ሁኔታ የምንካፈል ከሆነ ትምህርቱን ለመጀመር ከስያሜዎቹ መጀመር ይኖርብናል። ለመሆኑ የጌታ ራት ምን ተብሎ ይጠራል? እንግዲህ በርካታ ስያሜዎችን ሰምተን ሊሆን ይችላል። ከነዛ ስያሜዎች መካከል መጽሐፍ ቅዱሳዊ የሆኑትንና ያልሆኑትን ስያሜዎች ነጥለን ማውጣት ይኖርብናል። ስለዚህ የጌታ እራት በመጀመሪያ ደጋግሜም ስል እንደነበረው የትምህርታችንን ምርስ የጌታ እራት ነው ስል እንደነበረው የመጀመሪያው ስሙ የጌታ እራት ይባላል። የመጀመሪያው ስያሜው በሁሉም ክርስቲያኖች ዘንድ የሚታወቀው የጌታ እራት ነው የሚባለው። ይሄ በአንዳንዶች አጠራር የመጨረሻው እራት ይሉታል። ምክንያቱ ምንድን ነው? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ እንደምናነበው ጌታችን ኢየሱስ ክርስቶስ ከምሽት አካባቢ ከደቀ መዛሙርቱ ጋር የቆረሰው የመጨረሻው እራት ነው። የመጨረሻው እራት ነው፣ ማታ ነው። የፋሲካውን እራት በቆረሱበት ምሽት ስለቆረሰው የጌታ እራት የሚል ስያሜ ተሰጥቶታል። ምክንያቱም ከእነርሱ ጋር የመጨረሻውን እራት ነው የቆረሰው፣ ምሽት ላይ ነው የቆረሰው። እራቱም ደግሞ የሰዎች እራት ስላልሆነም የባለ ሀብቶች እራት ወይም የጋባዦች እራት ወይንም ደግሞ የሌሎች የሰዎች የምድራዊ ሀያላን ወይንም ደግሞ የምድራዊ ባለስልጣናት ወይም የምድራዊ ባለጠጎች እራት አይደለም። እራቱ የራሱ የጌታ ስለሆነ ጌታ ደቀ መዛሙርቱን ወይም ጌታ ከደቀ መዛሙርቱ ጋር በመጨረሻ የተካፈለው እራት ስለሆነ ይህንን ስያሜ አግኝቷል። የጌታ እራት የሚለውን ስያሜ አግኝቷል። ሁለተኛው እንጀራውን መቁረስ ተብሏል። እንጀራውን መቁረስ በሐዋርያት ዘመን በተለይ በሐዋርያት ሥራ መጽሐፍ ውስጥ ነው የምናገኘው። በአብዛኛው ይህ ስያሜ በክርስቲያኖች ሁሉ ዘንድ ይታወቃል፣ እንጀራውን መቁረስ። የሐዋርያት ሥራ ምዕራፍ ሃያ ቁጥር ሰባት ላይ ብናነበው የእግዚአብሔር ቃል እንደዚህ ይላል፣ ከሳምንቱም በመጀመሪያው ቀን እንጀራ ለመቁረስ ተሰብስበን ሳለን ይላል። በሳምንቱ ፊተኛው ቀን ይሄ የሳምንቱ ፊተኛው ቀን እሁድ እንደሆነ እናውቃለን። ምክንያቱም ፍጥረት የተፈጠረበት የፍጥረት ቀን መጀመሪያ እሁድ ነው። ስለዚህ በፊተኛው ቀን በሳምንቱ ፊተኛው ቀን እሁድ የጌታን ራት ለመቁረስ ሲሰበሰቡ እንጀራውን መቁረስ ብሎታል ሉቃስ በዚህ ክፍል። ስለዚህ ይሄን ደግሞ ከአንዱ እንጀራ እንጀራ ውስጥ ልብ በሉ አንድ ነው። ከዛ ከአንዱ እንጀራ በሚቆርሱበት ጊዜ ከአካሉ ጋር ያላቸውን ህብረት ይመሰክራሉ። አንድ ነው እንጀራው። ስለዚህ አንዱን እንጀራ ሁሉም ከየአቅጣጫው ሲቆርሱት በአንዱ እንጀራ ወይም በጌታ ላይ ያላቸውን አንድነት ይናገራሉ። አንድ ነን፣ ህብረት ነን፣ አንድ አካል ነን። በዛ በአንዱ አካል ላይ ያለንን እምነት እንገልጣለን። ያም ብቻ ሳይሆን እርስ በእርስ ያለንንም ምን ህብረት። ምክንያቱም እንጀራው አንድ ስለሆነ ከእንጀራው ጋር ህብረት አለን። እንጀራውን ከሚቆርሱትም ጋር ምን ይኖረናል? ህብረት ይኖረናል። ጌታ የተመሰገነ ይሁን። ይህ በመንፈስ እርስ በእርስ ከክርስቲያኖች ጋር ያለን ህብረት ብቻም ሳይሆን በመንፈስ አሁንም ከጌታ ጋር በአካል ምክንያቱም እርሱ ራስ በሆነላት በቤተ ክርስቲያን አካል ላይ ያለን የአካል ብልቶች እንደመሆናችን መጠን ከአንዱ ጌታ ጋር ያለን ግንኙነትን ወይም ይህንን ታላቅ የሆነ መረዳት በውስጣችን እንይዛለን። ክብር ለጌታ ይሁን። አንድ እንጀራ ይቆርሳሉ፣ ከአንድ ጽዋ ይጠጣሉ። ይህም የተካፈሉት መዳን፣ የተካፈሉት መንፈስ፣ የተካፈሉት ማንነት አንድ መሆኑን ይመሰክሩ ነበረ። ስለዚህ ምን ይባላል? ስያሜው የእንጀራውን መቁረስ ይባላል። በሦስተኛ ደረጃ ይሄ የጌታ እራት የተሰጠው ስያሜ ማዕድ፣ የጌታ ማዕድ ተብሏል። የጌታ ማዕድ ተብሏል። ይህንንም በአንደኛ ቆሮንቶስ በምዕራፍ አስር ላይ ነው የምናገኘው። የጌታ ማዕድ ይባላል። ክፍሉ እንደዚህ ይነበባል ቁጥር 21 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምራፍ 10 ቁጥር 21 ላይ የጌታ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ስለዚህ የጌታ ማዕድ ተብሏል። ይህን ስያሜ ሐዋርያው ጳውሎስ ነው የሰጠው ሰዎች በጌታ ማዕድ ላይ የሚሳተፉ ከሆነ በምንም ተአምር የአጋንንተ ማዕድ ላይ ሊካፈሉ አይችሉ። ይህም ያው ማዕዱ ወይም የዛ የዛ እራት ባለቤት የዛ ማዕድ ባለቤት ኢየሱስ እንደሆነ ጌታ እንደሆነ እንድናስተውል የቀረበ ነው። ምክንያቱም በአጥቢያ ጉባኤ በምንሰበሰብበት ጊዜ ፊት ለፊት የምናያቸው እረኞች አስተማሪዎችና ወንጌል ሰባኪዎች ይኖራሉ። ያ እራት የነሱ አይደለም። ያ እራት የማን ነው? የጌታ ነው። ማዕዱ የማን ነው? የጌታ ነው። አጥቢያዋ ያዘጋጀችው የአጥቢያው አይደለም፣ የጌታ ነው። ነገር ግን የአጥቢያ ወንድምና እህቶች ምንም ይሉት የሚካፈሉት። ስለዚህ ልናውቅ የሚገባው ነገር ይሄ ማዕድ የማን ነው? የጌታ ነው። ስለዚህ የሌላ የማንም አለመሆኑን በመገንዘብ በመፍራትና በጥንቃቄ በፍጹም ፍቅርና ሀሴት መቁረስ ይጠበቅብናል። የጌታን ራት፣ የጌታ ማዕድ ይባላል። ስለዚህ ሦስቱ መጽሐፍ ቅዱሳዊ ስያሜዎችን ተመለከተ። አንደኛው የጌታ ራት ይባላል። ሁለተኛው እንጀራውን መቁረስ ይባላል። ሶስተኛው የጌታ ማዕድ ይባላል። መጽሐፍ ቅዱሳዊ ያልሆነና ነገር ግን በተለምዶ ሰዎች የሚጠሩት ደግሞ ሌላ ስያሜ አለው። አንዱ ለምሳሌ ቁርባን ተብሎ ይጠራል። ቅዱስ ቁርባን ምንድን ነው ሲባል፣ ቅዱስ ቁርባን አለ ቅዱስ ቁርባን እንካፈል ቅዱስ ቁርባን እንዲህ ይሁን ብለው ሰዎች ሲናገሩ እንሰማለን። ነገር ግን የጌታ እራት ቅዱስ ቁርባን ተብሎ አይጠራም። ምክንያቱም ቁርባን ማለት ምን ማለት ነው? ቁርባን ያልተተረጎመ ግዕዝ ነው። እንደምታውቁት ቁርባን ማለት ቀረበ፣ አቀረበ፣ መቅረብ፣ ማቅረብ መስጠት የሚል ትርጉም ነው ያለው የሚል ትርጉም ነው ያለው። ስለዚህ ለእግዚአብሔር የቀረበ ወይም እኛ ለእግዚአብሔር የምናቀርበው ወይም ለእግዚአብሔር የምንሰጠው ስጦታ የለንም። በአዲስ ኪዳን ይህንን የጌታን ራት ይዘን በምንቀርብበት ጊዜ እያቀረብን ነው ወይ? ለምሳሌ አንዲት አጥቢያ ጉባኤ የጌታን እራት ተሰዋዋለ እየሰዋዎቹ ነው ወይ? ምክንያቱም ባደግንበት ቤት መስዋዕት የሚባል አለ። መስዋዕቱን ሰውኸው፣ መስዋዕቱን እንዲያደረግኸው፣ መስዋዕቱ መስዋዕቱ የሚል እንትናል። መስዋዕት አይደለም ያ ህብስት፣ ወይኑም መስዋዕት አይደለም። ስለዚህ ቁርባን ነው ወይ? ተመልከቱ። ቁርባን ስጦታ ማለት ነው። ማቅረብ መቅረብ ማለት ነው። ያንን ለእግዚአብሔር የምናቀርበው ነገር አይደለም። በጌታ እራት ጊዜም ለአንዴና ለዘለዓለም የቀረበልንን መስዋዕት ነው የምናስበው። ክብር ለጌታ ይሁን። ይሄ አንድ ጊዜ አንድ ጊዜ ስለ ሁላችን ለሁልጊዜም በቀራንዮ መስቀል ላይ የተሰዋውን ኢየሱስን ነው የምናስበው እንጂ ዛሬ የምናቀርበው ትኩስ መስዋዕት አይደለም። ልብ በሉ ወገኖች ሆይ እንግዲህ በብሉይ ኪዳን ሰዎች ለእግዚአብሔር የሚያቀርቧቸው መስዋዕቶች አሉ። ለምሳሌ የእሳት ቁርባን በእሳት ለእግዚአብሔር የሚቀርብ ነው፣ ስለ እግዚአብሔር ክብር የሚሰዋ ነው። የመወዝወዝ ቁርባን አለ። ማንም ሰው ነዶውን እየወዘወዘ ለእግዚአብሔር ያቀርባል። የደህንነት ቁርባን አለ። ያን ብቻ አይደለም። የማንሳት ቁርባን፣ የመጠጥ ቁርባን የሚባል አለ የእህል ቁርባን የሚባል አለ። እንደምታውቁት እነዚህን አምስቱን መሥዋዕቶች በብሉይ ኪዳን ዘመን ሰው ለእግዚአብሔር የሚያቀርበው ነው። ነገር ግን ሰው ለእግዚአብሔር የሚያቀርበው ነው ያኛው። ይሄኛው ግን እኛ ለእግዚአብሔር የምናቀርበው የለንም፣ ይልቁንም ለእግዚአብሔር የቀረበውን እናስባለን እንጂ። ስለዚህ በአዲስ ኪዳን ስለ መተላለፋችን የቆሰለውን ስለ በደላችን የደቀቀውን የ የደህንነታችን ተግሳጽ የሆነውን እርሱን ክርስቶስ ኢየሱስን የምናስብበት ነው ይሄኛው፣ እንጂ የምናቀርበው መስዋዕት የለም፣ ምናስብበት ነው። ታርደሃል፣ ሞተሃል፣ ቆስለሃል፣ ተገርፈሃል፣ ተቸንክረሃል፣ ነፍስህን አሳልፈ ስለ እኔ ሰጥተሃል ብለን ሞቱን በማሰብ የምንናገርበት ስለ እኛ መሞቱንና በእርሱ መጽደቃችንን የምናውጅበት ነው እንጂ የምናቀርበው መስዋዕት ስለሌለን ቁርባን አይባልም ማለት ነው። ቁርባን አይባልም እና ቁርባን የሚባለው ነገር ወይም ስያሜ መጽሐፍ ቅዱሳዊ እንዳልሆነ እንድንረዳ ያስፈልጋል። አንድ የመጨረሻ አተናግሬ አበቃለሁኝ። ስጋ ወደሙ እንግዲህ ይህን ስያሜ መጠቀም በአብዛኛዎቹ ክርስቲያኖች ዘንድ የተለመደና የታወቀ ነው። ስጋ ወደሙ የማቴዎስ ወንጌል ምዕራፍ 26ን ብናንብ አንስቶ ይህ ስጋዬ ነው አላቸው፣ ይለናል ህብስቱን፣ ጽዋውንም አንስቶ ደሜ ነው አላቸው። እንደገናም ደግሞ ሐዋርያው ጳውሎስ የምንባርከው ጽዋ ከጌታ ስጋና ደም ጋራ ህብረት እንዳለው በመናገር እንደዚህ ይለናል። አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 23 ለእናንተ ደግሞ አሳልፈው የሰጠሁትን እኔ ከጌታ ተቀብየዋለሁ ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ ምንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደም የሚሆን ሐዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ለመታሰቢያዬ አድርጉት አለ እና ደግሞ ሄዶ ቁጥር 29 ላይ ሰው ግን እራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣል። ሳይገባው የሚበላ የሚጠጣም የጌታን ስጋ ስለማይለይ ለራሱ ፍርድ ይበላል ይጠጣልም፣ ይለናል። ስለዚህ ጳውሎስ ስጋ ስጋ ብሎታልና ስያሜው ስጋው ደሙ መሆን አለበት የሚል አርጊመንት፣ ክርክር ያነሳሉ አንዳንድ ወገኖች። ልክ ነው። በዚህ ክፍል ላይ የጌታ ስጋ ተብሏል። ኢየሱስም ኅብስቱን አንስቶ ስጋዬ ብሏል። ነገር ግን ነገር ግን ይሄ ህብስቱ ስጋዬ ነው ማለት ነው ወይስ ከስጋዬ ጋር ህብረት አለው ማለት ነው? በጣም ጥንቃቄ ማድረግ ያለብን አንዱ ይህንን። ለምሳሌ ጌታችን ኢየሱስ እኔ የወይን ግንድ ነኝ አለ። የዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ ስላለ ኢየሱስ ግንድ ነው ማለት አይደለም። አደል ምን እየተናገረ ነው? ጌታችን ኢየሱስ እኔ በእኔ ላይ የሚተከሉ ሰዎች ያለ መጠውለግ ያለ መድረቅ ዋስትና አላቸው በእኔ የሚኖር ሰው ፍሬ ያፈራል ማለቱ ነው ብለን እንደምንተረጉመው ኢየሱስ እኔ መንገድ ነኝ ሲለን ዝም ብሎ አውራ ጎዳና ማለት እንዳልሆነና መንገድ ከአንድ ቦታ ወደ ሌላ ቦታ የምንሄድበት እንደሆነ እንዲሁ ኢየሱስ ከሞት ወደ ሕይወት የምንገባበት ከጨለማ ወደ ብርሃን የምንገባበት ከውርደት ወደ ክብር የምንገባበት የታመነ የዘላለም ሕይወት እንደሆነ የምንናገርበትና እንደዚህም የምንተረጉመው እንደሆነ እንዲሁ እንደገናም ደግሞ ጌታችን ኢየሱስ እኔ በር ነኝ ሲል የጣውላ በር ነው የብረት መዝጊያ በር ነው እንደማንለው፣ በቃ ኢየሱስ በር ነኝ ሲል ሰዎች ሁሉ በእርሱ በኩል ወደ ዘላለም ሕይወት እንዲገቡ መናገሩ ነው ብለን እንደምንተረጉመው እንዲሁ ስጋዬ፣ ደሜ የሚለውንም እንዲሁ ነው የምንተረጉመው። ሲምቦል ነው፣ ልብ በሉ። ህብስቱን አንስቶ ነው ይህ ስጋዬ ነው። አዎ፣ ምን ማለት ነው? ይህንን በጣም በቀላል ምሳሌ መረዳት እንችላለን። እኔ አንድ ፎቶግራፍ አውጥቼ ባሳያችሁ እና ያ ፎቶግራፍ የእናቴ ፎቶግራፍ ቢሆን ወይም የወንድሜ ፎቶግራፍ ቢሆን ያ ፎቶግራፍ ከቤተሰቤ ጋር አዎ ይመሳሰላል። ስታዩ ለምሳሌ ማናችሁም ወይ የባላችሁን ወይ የሚስታችሁን ወይ ልጃችሁን ወይ እናት ወይ አባት የአንዱ ዘመዳችሁን ፎቶግራፍ ብታሳዩት ያ ፎቶግራፍ ከቤተሰቦቻችን ጋር እብረት አለው። ይሁን እንጂ ግን ያ ወረቀት ነው። ለዛ ወረቀት ያንን ፕሪንት ፎቶ ወይም ምስሉ የታተመበትን ያንን ወረቀት ብትቀዱት ሰውየውን አትቀዱትም። ሰውየውን አታገኙትም። ነገር ግን ብትቀዱት ለሰውየው ያላችሁን ጥላቻ ወይም ለሰውየው ያላችሁን ንቀት ታሳያላችሁ፣ አይደል? ያንን አንስተው ለምሳሌ ፍቅረኞች በሚጣሉበት ጊዜ ጊዜያዊ ግጭትም ይሁን አንዳንድ ነገር በሚያጋጥማቸው ጊዜ ትዝታ ለመርሳት እያሉ ያቃጥሉታል። ፎቶግራፉ ፎቶግራፉን አቃጠሉት ማለት ሰውየውን በአካል አግኝቶ አቃጠሉት ማለት አይደለም። ህብረት አለው፣ ንቀታቸውን ወይም ጥላቻቸውን ወይም በቃ በከፍተኛ ስሜታቸው እንደተጎዳ የሚናገሩበት ነው። ይህም ምን ማለት ነው? ህብስት ነው የምናቀርበው፣ ወይን ነው የምናቀርበው። ነገር ግን ከጌታችን ጋር ህብረት አለው። ለዚህ ያለን ንቀት ለጌታ ያለን ንቀት ነው ለዚህ ያለን አክብሮት ለጌታ ያለን አክብሮት ልብበል ዋናው ኢየሱስን በመንፈስ የበላ ነው እኛ አያችሁ ስጋይን ብሉ ደምን ጠጡ ብሎናል ዮሐንስ ስድስት ላይ ዮሐንስ ስድስት ደግሞ የሚያወራው ስለ ማንነቱ ነው ስለዚህ የብስትና ወይን አይደለም ስለ ማንነቱ ነው ስለዚህ ያንን ማንነቱን የበሉ ሰዎች ይሄኛውን ይበላሉ ይሄኛውን ማለት ህብስቱንና ዋይኑን ሲበሉና ሲጠጡ ከእርሱ ጋር ህብረት እንዳላቸው ይመሰክራሉ፣ ሞቱን ይናገራሉ። ስለዚህ ስጋ ወደሙ የሚለው በመለወጥ ይሄ ትራንስብስታንሴሽን በመለወጥ ወይም ትራንስብስታንሴሽን የሚያምኑ ሰዎች አሉ። በመለወጥ ወደ ፍጹም የጌታ ስጋ ይለወጣል ወደ አማናዊ የክርስቶስ ደም ይለወጣል የሚል ትምህርት ያላቸው የቤተ እምነቶች አሉ ቤተ እምነቶች አሉ። ይሄ ይታወቃል። ስለዚህ ይሄ ትራንስብስታንሴሽን ወይንም ደግሞ የመለወጥን ትምህርት የሚቀበሉ ሰዎች ስጋ ወደሙ ማለትን በጣም በጣም ያዘወትራል። ምክንያቱም ህብስቱ ህብስት አይደለም ተለውጦ የጌታ ስጋ ሆኗል፣ ወይኑም ወይን አይደለም ተለውጦ የክርስቶስ ደም ሆኗል የሚል ትምህርት አለ ውስጣቸው። በጸሎት ጊዜ ካህኑ አህዱ አብ ብሎ በሚቀድስበት ወይም ደግሞ ሐበነ ብሎ በሚቆርስበት ጊዜ ወይንም ደግሞ በዛ በጸሎት ፕሮሰስ ውስጥ ይለወጣል ብለው የሚያምኑ ወገኖች አሉ፣ ይታወቃል። መጽሐፍ ቅዱስ ግን የውላችሁ የክርስቶስ ኢየሱስ አማናዊውን የክርስቶስ ሥጋ መብላት ማለት እሱን ማመን ማለት ነው። ማመን ነው። ደሙን መጠጣት ማለት ማመን ነው። ኢየሱስ የእግዚአብሔር ልጅ እንደሆነ፣ ስለ ኃጢአታችን እንደ ሞተኛን፣ ስለ ማጥረግ ከሙታን እንደተነሳ ስናምን፣ ያን ጊዜ እሱን በልተነዋል። ያንን እውነተኛ እሱን በእምነት የበላነው ነን። እንደገና ይሄኛውን ምን የምንለው የምንበላው ወይም ይህንን ህብስቱንና ወይኑን የምንቆርሰው? ስለዚህ ምንድን ነው እያልን ያለነው? ስያሜውን በተመለከተ የጌታ ሥጋና ደም የሚል ስያሜ ከይለወጣል ትምህርት ጋር ይለወጣል፣ ወደ ፍጹም ወደ ክርስቶስ ስጋነት፣ ወደ ፍጹም የክርስቶስ ደምነት ይለወጣል ብሎ ከሚያምን ትምህርት የተቀዳ ስለሆነ ስያሜው መጽሐፍ ቅዱሳዊ አይደለም። ምሳሌያዊ ነው የቀረበልንም። ስጋዬ ሲለን ልክ የወይን ግንድ ኢየሱስ፣ የበጎች በር ኢየሱስ፣ የህይወት መንገድ እንዳልነው ነው። እንዲሁም ምሳሌያዊ መሆኑን መገንዘብ ይኖርብናል። የጌታ ጸጋና ሰላም ከእናንተ ጋር ይሁን። የሚቀጥለውን በሚቀጥለው ጊዜ ይዘን የምንቀርብ ይሆናል። ጸጋና ሰላም ለእናንተ ይሁን።